ዋው በጣም የሚደነቅ ነገር ነው። ሰላም ሰላም፣ ጤና ይስጥልኝ፣ እንደ ምንቆያችሁ ኒ ቻናል ተከታታዮች ሰላማችሁ ይብዛልኝ። በነገራችን ላይ ብሩኬ ቤተሰብን መቶ አመስግኗል። እኔ በጣም የምወድለት አንድ ነገር አለ፣ አንድ ባህሪው አለ ከሱ ማለት ነው። ይሄ ቤተሰብ ኦዲየንስ ለኦዲየንስ ለየት ያለ ክብር አለው። ምናምን ነገር ሆነ ያመሰግናል፣ የሆነ ቦታ ሲደርስ ሰው ግን፣ የሆነ ቦታ ሰው ሲደርስ በማን ነው የዚህ የደረስኩትን ከፈጣሪ ቀጥሎ አለ የለ ማን ነበር ከኔ ጋ የሚለው ደግሞ መረሳት የለበትም። አሁን አንተ መተህ አመሰግናለሁ ቤተሰብ ምናምን ነገር ያለው አውለካ ከቅመሟ ጋር ጥብ ናችሁ። ይሄን ነገር ድራማው አላለቀም ለካ። ድራማው ሲያልቅ ታመሰግናት አለን እንጠብቃለን። ለማንኛውም ቀጣይ ደግሞ ለአቅማሟ ቴንኪው ቴንኪው የሚል ቪዲዮ እንደምሰራ ተታረቃችሁ በኋላ እንደምታመሰግናት በተስፋ ጠብቃለውኝ። አዎ እና እዝ ለመድረሴ ከፈጣሪ ቀጥለሽ አንቺ ነሽ የኔ ብርታት ማለት አለብክ። እኔ ደግሞ የሆነ ቦታ ማሽቃበጥ ለሀይሚ እንኳን ደስ አለሽ ያላለ ሰውዬ ለወንድሙ ሲሆን እንኳን ደስ አለ አለ ሰው። ግን እየመረጠ ነው። መርጦ አልቃሽ አበሻ መርጦ አልቃሽ ነው የሚባለው፣ እውነት ነው። ለካ መርጦ አልቃሾች ነን፣ አብዛኞቻችን አስመሳዮች ነን። ለማንኛውም ግን እንኳን ደስ አለክ ማለት ፈልጋለሁ። ብሩኬ ተቃጠልሽ ላላችሁ ደግሞ እኔ ምን ያቃጥለኛል? ምን የሚያቃጥለኝ ነገር እኔ አላፈቀርኩት። ያፈቀራችሁና እናንተ ተቃጠሉ እንጂ ምድረ ድንቁርቁር ላይ እንደዛ አይነት ኮመንት አጻፉኝ። የቤት መታችሁ ውስጥ እኔ እንደ እናንተ ደደብ አደረጋችሁኛ።